ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋና ነው ኃይሉ ነኝ። የክልሉን ሰላም በማስጠቀጠል የማይናጥ መሰረት ላይ ለማኖር መንግስት ከህዝብ ጋር ተቀራርቦ እየሰራ ስለመሆኑ ተገልጿል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ የክልሉ ብልጽግና ፓርቲ እና የምስራቅ ዕዝ መከላከያ ሰራዊት አመራሮች በሰላም ዙሪያ ከሚመለከታቸው አካላት ጋር ውይይት አካሂደዋል። ሲሳይ ዘሪሁን ስርስር አለው የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ የክልሉ ብልጽግና ፓርቲና የምስራቅ ዕዝ መከላከያ ሰራዊት አመራሮች በሰላም ዙሪያ ከሚመለከታቸው አካላት ጋር የውይይት መድረክን አካሂደዋል። በውይይት መድረኩም በክልሉ ያለውን አንጻራዊ ሰላም በማስቀጠል የአብሮነት እሴትን ማጠናከርና ሕዝቡን የሚከፋፍሉ ጽንፈኞችን በጋራ መታገል እንደሚገባም በመድረኩ ተነስቷል። የክልሉን ሰላም ለማስጠበቅ ብሎም የማይናወጥ መሰረት ላይ ለማኖር መንግስትን ከሕዝቡ ጋር የበለጠ ተቀራርቦ መስራት እንዳለበት አመራሮቹ ተጠቁመዋል። በተጨማሪም በክልሉ እየተካሄደ የሚገኘውን የሁለተኛ ዙር የመከላከያ ሰራዊት ምልመላ ያለበትን ደረጃም ገምግመዋል። በዚህም እስካሁን ያለው ሂደት የተሻለ እንቅስቃሴ የታየበት መሆኑን እና በቀሬ ጊዜያትም የምልመላ ሂደቱን በተሻለ ለማጠናቀቅ እንደሚሰራም ተጠቁሟል። ለሀገር ሉዓላዊነት የሚፋለም ሰራዊትን ለመገንባት መንግስት አበክሮ እየሰራ መሆኑን የገለጹት አመራሮቹም በቀጣይም ሰራዊቱን ለማጠናከር ከክልሉ በትኩረት እየሰራ እንደሚገኝም አንስተዋል። በዚህ ውይይት መድረክ ላይ በብልጽግና ፓርቲ የሀረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ይሳ፣ የሀረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ፣ የምስራቅ እዝ ሀገር መከላከያ ሰራዊት የላይዘን ተወካይ ኮሎኔል ዮሐንስና የወረዳ አመራሮች እንዲሁም የሚመለከታቸው አካላት ተገኝተዋል። ተመራቂዎች በሰለጠኑበት የሙያ ዘርፍ ሀገራቸውና ህዝባቸውን በቅንነትና በታማኝነት ማገልገል እንዳለባቸው ተገለጸ። የሀረር መምህራን ትምህርትና ቢዝነስ ኮሌጅ በተለያዩ መራ በዲግሪና በዲፕሎማ ያሰለጠናቸውን 210 ተማሪዎችን በዛሬ ውለት አስመርቋል። ሄኖ ግርማ የሀረር መምህራን ትምህርትና ቢዝነስ ኮሌጅ በተለያዩ መራ ግብሮች በዲግሪና በዲፕሎማ ያሰለጠናቸውን 210 ተማሪዎችን በዛሬ ውለት አስመርቋል። በምረቃ ስነስርዓቱ ላይ ተገኝተው መልእክት ያስተላለፉት የሀረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነጎ የአገሪቱንና የክልሉን የብልጽግና ጉዞን ለማረጋገጥ ቀጣይነት ያለው የኢኮኖሚ እድገትና ልማት ማስመዝገብ ያስፈልጋል ብለዋል። የሀገራችን ሆነ የክልላችን ሁለንተናዊ ብልጽግና ለማረጋገጥ ዘላቂ ቀጣይነት ያለው የኑን እድገት ልማት ለማስመዝገብ በዚህም ይሁን እውን ሊሆን የሚችለው በአመራር ሳይንስ ጥበብ፣ እንዲሁም በፋይናንስ አመራር ብቃት ያለው የተማረ የሰው ኃይል ማፍራት ስንችል ብቻ ነው። ተመራቂዎች በኮሌጁ በነበራቸው ቆይታ ያካበቱትን እውቀትና ክህሎት ጥራት ያለው አገልግሎት በመስጠትና በተሰማሩበት የሙያ መስክ ሀገራቸውንና ሕዝባቸውን በቅንነትና በታማኝነት ማገልገል እንዳለባቸው መልእክታቸውን አስተላልፈዋል። በኮሌጁ በቆያችሁበት የስልጠና ጊዜያት ባገኛችሁት እውቀት፣ ክህሎት ጥራት ያለው አገልግሎት ለዜጎች ለማቅረብ የሚያስችላችሁን አቅም እንድታጎለብቱ አምናለሁ። በመሆኑ በምትሰማሩበት ስራ መስክ የሚጠበቅባቸው የሙያ ግዴታ በታማኝነት አገልግሎት መንፈስ በመወጣት ለክልላቸው ፈጣን ልማት እውን መሆን ያልተቆጠበ ጥረት ማድረግ ይጠበቅባቸዋል። አቶ ጌታ አክለውም የዕለቱ ተመራቂዎች በአዲስ አስተሳሰብና ክህሎት የመቻቻለት ሴቶችን በመላበስና ጠቃሚ ልምዶችን በመቅሰም ለቀጣይ ተልዕኮ መዘጋጀት ይኖርባቸዋል ብለዋል። የሀረር መምህራን ትምህርትና ቢዝነስ ኮሌጅ ዲን አቶ አብዱላዚዝ ማህመድ በበኩላቸው ኮሌጁ የሚሰጣቸው የቢዝነስ ትምህርት ዘርፎች የመንግስትና የግል ዘርፍ ተቋማት የማስፈጸም አቅም እንዲጎለብት ብሎም የሀገሪቱንና የክልሉን ፖሊሲና ስትራቴጂን መሰረት ያደረገ የሀብት ምደባና ስርጭት እንዲኖር የሚያስችል መሆኑን ገልጸዋል። በተለይ አካውንቲንግና ማኔጅመንት የመንግስትና የግል ዘርፍ ተቋማትን የማስፈጸም አቅም እንዲጎለብት፣ አገልግሎት አሰጣጥ እንዲቀላጠፍ፣ ያሉን ውስን ሀብቶችን በቁጠባና ውጤታማ በሆነ መልኩ እንድንጠቀም አገራችን ብሎም የክልላችን ርዕይ፣ ፖሊሲ፣ ስትራቴጂካዊ አቅጣጫ እና ፕሮግራምና ዕቅድም መሰረት ያደረገ የሀብት ምደባና ስርጭት በተግባር እንዲተገበር በማድረግ የልማት ግቦቻችን እንዲሳኩ የሚያደርጉ መስኮች ስለሆኑ ጊዜው ለሚጠይቀው የኢንተርፕሬነርሺፕ ስራ ፈጣሪነት ፋና ወጊ ትምህርቶች ስለሆኑ በጥራትና ብቃት ትኩረት ተደርጎ በሰፊው የምንሰራባቸው ትምህርት ዘርፎች ይሆናሉ። የዕለቱ ተመራቂዎች በሚመደቡበት የሙያ ዘርፍ የላቀ አፈጻጸም በማስመዝገብ መንግስት እያካሄደ ባለው ፈጣን የልማት ስራዎች ላይ በንቃት መሳተፍ እንዳለባቸውም የኮሌጁ ዲን አስገንዝበዋል። የዕለቱ ተመራቂዎችም በድጋሚ እንኳን ደስ አላችሁ እያል በምትመደቡበት የሙያ ዘርፍ ውጤታማ ስራ በመስራት እና የላቀ አፈጻጸም በማስመዝገብ መንግስት እያካሄደ ባለው ፈጣን የልማት ስራዎች ላይ በንቃት በመሳተፍ የዜግነትና የሙያ ግዴታችሁን በአጥጋቢ ሁኔታ

ኮሌጁ ከ1997 ዓም ጀምሮ የአገሪቱና የክልሉ ኢኮኖሚ የሚፈልገውን የተማረ የሰው ኃይል በማፍራት ረገድ ከፍተኛ አስተዋጽኦ ማበርክቱንም ጨምረው ገልጸዋል። በመረቃ ስነ ስርዓቱ ላይ በትምህርታቸው ብልጫ ላመጡ ተመራቂዎች ሽልማት ተበርክቶላቸዋል። የአረር መምህራን ትምህርትና ቢዝነስ ኮሌጅ በአረሪ ቋንቋና ኮሚኒኬሽን፣ በአካውንቲንግና ማኔጅመንት በዲግሪና በዲፕሎማ መራ ግብር አሰልጥኖ ካስመረቃቸው 210 ተማሪዎች መካከል ከግማሽ በላይ የሚሆኑት ሴቶች ናቸው። በመረቃ ስነ ስርዓቱ ላይ የክልሉ ከፍተኛ አመራሮች እና የተመራቂ ቤተሰቦች ተገኝተዋል። ከሀረሪ ክልል ቴሌቪዥን ወደ እናንተ እየቀረቡ ያሉ ዜናዎቻችን እንደቀጠሉ ናቸው። ሀረር ዓለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል ሆና መመዝገቧም በክልሉ የሚገኙ ቅርሶችን በይበልጥ ለማስተዋወቅ የሚያስችል መሆኑን የሀረሪ ክልል ባህል ቅርስ ቱሪዝም ቢሮ ገልጿል። በሀረር በቅርቡ በቻይና ከሆንግ ኮንግ በተካሄደው የቱሪዝም ከተሞች ፌዴሬሽን ጉባኤ ላይ አባል ሀገር ሆና መመዝገቧ ከተማ ሆና መዝገቧ የሚታወስ ነው። ዘገባው የአረፋት ስማ ነው። ዝርዝሩ በተከታይነት ይቀርባል። ከሰሞኑን በቻይና ሆንግ ኮንግ በተካሄደው የቱሪዝም ከተሞች ፌዴሬሽን ጉባኤ ላይ ሀረር ከተማ የቱሪዝም ከተሞች ፌዴሬሽን አባል ሆና የመመዝገቧን ዜና ይዘው መምጣታቸውንና በነበራቸው ቆይታም ብዙ ልምድ መቅሰማቸውን ከሀረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የሀረሪ ክልል ባህል ቅርስና ቱሪዝም ቢሮ የቱሪዝም ዳይሬክቶሬት ዳይሬክተር አቶ ሳሚ አብዱልዋሲ ገልጸዋል። በወሰዱት ተሞክሮ መሰረት ወደፊትም የቱሪስት ፍሰቱን በሚያሳድጉ ጉዳዮች ላይ በትኩረት እንደሚሰሩም ገልጸዋል። ከተማዋ የቱሪዝም ከተሞች አባል ሆና መመዝገቧ ሀረርን ለማስተዋወቅ ትልቅ አስተዋጽኦ ያለው መሆኑንና እንደ ዓለም አቀፍ እውቅና አንድ ደረጃ ከፍ እንድትል የሚያስችል እድል ይፈጥራልም ብለዋል። ይሄ ትልቅ ኦፖርቹኒቲ ነው የማለት ነው። ይሄኛው ማርኬቱ በጣም ትልቅ ነው። የቱሪዝም ማርኬት በጣም በዓለም አቀፍ ደረጃ ላይ ሰፊ የሆነበት ሁኔታ ነው ያለው ያንን ነገር ደግሞ እንደ ከተማችን ኮምፒውታንት ለመሆን ያለንን ኢንታንጅበልም ኢንታንጅበል የምንለው የሚዳሰሰውን የማይዳሰሰውን የምንለው ቅርሶ ከማስተዋወቅ አኳያ ትልቅ የሆነ ሚና ነው የሚጫወተው ማለት ነው። ፌዴሬሽኑ ስ ጀስት ኖርማል ኦርጋናይዜሽን ብቻ አይደለም ማለት ነው። እንደ ፋሚሊ ነው ትልቅ የሆነ እንደ ክልል ኤክስፖር በጣም ይኖረናል የሚለው ነገር ተስፋ እናደርጋለን። ዳይሬክተሩ ሐረር ዓለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል ሆና እንድትመዘገብ ሸዋሊድ በዓል የጀጎል ውስጥ ያሉ የማይዳሰሱ ቅርሶችን ጨምሮ ሐረር ያሉ አስነባር እሴቶቿ ታሪኳና ባህሏ አስተዋጽኦ ማበርከታቸውን አቶ ሳሚ ተናግረዋል። ከተማችን በዋነኝነት ከዚህ በፊት እንደሚታወቁ ብዙ ስራዎች ነው የሰሩት ማለት ነው። አንደኝነት በከተማው የዓለም አቀፍ ቅርስ ከተማ ናት ማለት ነው። እሱም በዩኒስኮ ላይ የተመዘገበው በ2006 ስድስት እንደ ኢሮፓያን አቆጣጠር የተመዘገበው ጀጎሉ፣ እንደዛም ጀጎል ውስጥ ያሉ ቅርሶቻችን እነዚህ የሚዳሰሱት የምንላቸው ቅርሶች አሉ። ከእሱ በተጨማሪ ደግሞ ሸዋሊድም ባለፈው በታማ በፊት 2023 ላይ ዲሴምበር ላይ የተመዘገበው አለ ማለት ነው። ያ ነገራቶች ትልቅ ሚና ያላት ማለት ነው። ፕላስ ደግሞ አሁን ደግሞ ከኮሊደሩም አኳያ ቅርሱን ከመጠበቅ አኳያ የሆስፒታሊቲያችንን ከማሻሻል አኳያ እየሰራ ናቸው ያሉ እንትኖች እሱ ከተማውን ዋናው ኢኮኖሚክ ቪዛችን እስፔሻሊ ከምንለው አኳያ ቱሪዝም ነው እያልን ያለ ነው ማለት ነው። ከእሱ አኳያ ላይ እያደረግን ያለችው እንቅስቃሴዎች ሰፊ የሆነ አስተዋጽኦ አላቸው ነው ሐረር ከሌሎች የቅርስ ከተሞች አሁን ድረስ በታሪካዊ ስፍራዎቿ ሰዎች የሚኖሩበት ህያው ሙዚየም በመሆኗ ለየት እንደሚያደርጋት አንስተው ህብረተሰቡ ቅርሱን የሚኖርበት ከመሆኗ አንጻርም ሊጠብቁትና ሊንከባከቡት እንደሚገባ አስገንዝበዋል። ሐረር የፍቅር፣ የመቻቻል እንግዳ ተቀባይነቷ የሚገልጹ ሁኔታዎችን መቀጠል እንዳለባቸውም ገልጸዋል። ከተማዋ እንደ ቱሪስት መዳረሻነቷ በወለንተናዊ መልኩ ከመግቢያዋ ጀምሮ ለጎብኚዎች እይታ የተዋበችና ምቹ እንድትሆን እየተሰሩ ያሉ ስራዎች ጥሩ መሆኑንም ዳይሬክት ዳይሬክተሯ አንስተዋል። በኢንቨስትመንት ዘርፉም በከተማዋ ለቱሪስቶች በቂ ማረፊያና መዝናኛዎችን ከማስፋፋት አንጻር በቀጣይ በትኩረት ሊሰራ እንደሚገባም ጠቁመዋል። በመሆኑም ባለሀብቶችም በዚህ ጥንታዊትና ታሪካዊት ከተማም መዋለ ነዋያቸውን እንዲያፈሱ አቶ ሳሚ ጥሪ አቅርበዋል። ኢንቨስተሮች ደግሞ መጥተው ን ሀረር ላይ ያሉት ኢንቨስተሮችም ይሄ ኢንቨስትመንት ሌላ ነገር ላይ ቢዝነሳቸውን ብራቸውን ከሚያባክም እንደዚህ አይነት ነገር ላይ ኢንቨስት ቢያደርጉ ሪተርኑ በጣም ሀይ ነው። ቱሪስቶች ሀረር እየመጡ ሌላ ቦታ ላይ እያደሩበት ያለበት ሁኔታዎችን ነው ያሉት እና በጣም ሰፊ የሆነ ክፍተት ነው ያለው ሀረር ላይ ማለት ነው እና ትልቅ የሆነ ኦፖርቹኒቲ ነው። ሌላም ኢቨን ሀረር ቱሪዝም ጋር በተያያዘም ትልቅ የሆነ ኦፖርቹኒቲ አለ። ዘ ፎርዝ ሆሊ ሲቲ ነው የምትባለው አራተኛው የስም የእስልምና ከተማ ነው የምትባለው ሀረር እና ከእሱ አኳያ ላይ የሀረር ቱሪዝም ጋር በተያያዘም ኢንቨስት ቢያደርጉ ለአዱኛቸውም ለአርኬራቸውም የሚሰሩበት ሁኔታዎች ነው የሚኖረው እና ኢንቨስትመንት አትራክት ማድረግ መቻል አለብን የሚለውን ነገር እኛም ደርቅመት እያየንበት ሁኔታ ነው ያለው። ክልሉን በዛ ደረጃ ኢኒሽቲቭን ፕሬዚዳንቱ ባስቀምጡት መሰረት ይዘን እየሆንበት ያለበት ሁኔታዎች ነው ያሉት ማለት ነው። ሐረር ዓለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል ሆና በመመዝገቧ አቶ ሳሚ አብዱል ዋሲ እንኳን ደስ አላችሁ መልእክት አስተላልፈው በቀጣይም ያለንን አቅም በማሟጠጥ ለአስር አመታት የተያዘውን እቅድ ለማሳካት በትኩረት እንሰራለንም ብለዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። በሁለንተናዊ መስክ ራሱን እያበቃ የመጣና በተሰለፈበት አላማን ጠንቅቆ የተረዳ ሀገሩን የሚወድ ፕሮፌሽናል ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በሌላ ዜና ደግሞ ተበዳሪው ሀገር በአበዳሪዎች ኮሚቴ መካከል የብድር አያያዝ ውሎችና ሁኔታዎችን ይፋ በማድረግ ግልጽ አሰራርን የበለጠ ማጎልበት እንደሚገባ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ገለጹ፣ የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው። በተከታይ ይቀርባሉ። በሁለንተናዊ መስክ ራሱን እያበቃ የመጣና የተሰለፈበትን ዓላማ ጠንቅቆ የተረዳ ሀገሩን የሚወድ ፕሮፌሽናል ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ፊልድ ማርሻል ብርሃኑ ጁላ ከሰራዊቱ ከፍተኛ አመራሮች ጋር ባደረጉት ውይይትም ሀገራዊ ለውጡን ተከትሎ በተቋሙ የተሰራው ሪፎርም በርካታ ውጤቶችን ለማስመዝገብ ምቹ ሁኔታ መፍጠሩን አንስተዋል። በሀገራችን ታሪክ በዚሁ ደረጃ ብዛትና ጥራት ያለው የፕሮፌሽናል ሰራዊት ገንብታ አታውቅም ያሉት ፊልድ ማርሻል ብርሃኑ አገሩንና ሞያውን የሚወድ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብቷል ብለዋል ሰራዊቱ ሀገርን ከብተና ከማዳን ባለፈም የሀገሪቱን ሰላም ብልጽግናና ዲሞክራሲ ለማራገጥ እየተደረገ ባለው ጥረት ያስመዘገባቸው ድሎች በታሪክ ሲዘከር የሚኖር መሆኑንም ተናግረዋል በተገኙት ድሎች ባለመኩራራት የተመዘገቡ ሁለንተና ድሎችን አጠናክሮ ለማስቀጥልና የበለጠ ውጤት ለማስመዝገብ በትኩረት እየሰራ እንደሚገኝም ገልጸዋል በተሳሳተ ስሌት ወደ ጫካ ገብተው የነበሩ በአስር ሺዎች የሚቆጠሩ ታጣቂዎች የሰላምን መንገድ በመከተል እጃቸውን ለሰራዊቱ መስጠታቸውንም ተናግረዋል። በተለያዩ ቦታ ይንቀሳቀሱ የነበሩ ጽንፈኞችም ከመቼውም ጊዜ በላይ መዳከማቸውን የገለጹት ኤታማዦር ሹሙ የሰላምን ጥሪ ያልተቀበሉትንም የመለቃቀም ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። በጦር ሜዳ ማሸነፍ ያቃታቸው የሀገርና የህዝብ ጠላቶች የውሸት ትርክትን በመፍጠርና የስነ ልቦና ጦርነት በመክፈትም ሰራዊቱን ለማጠልሸት ቢሞክሩም በህዝቡ ዘንድ ተቀባይነት ማጣታቸውና ህዝቡም ለሰራዊቱ የሚያደርገውን ድጋፍ ተጠናክሮ መቀጠሉን ተናግሯል። በምድር በባህርና በአየር በሳይበር ኃይል የተደራጀው ሰራዊቱ ዘመኑ የደረሰበትን ቴክኖሎጂና ውጊያ አቅም ላይ ለመድረስ መቻሉንም ገልጸዋል። በተሳሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎች በአነስተኛ ኪሳራና በአጭር ጊዜ ለመደምሰስ ሰራዊቱ ዝግጁ ነው ማለታቸውንም ከሰራዊቱ ማኅበራዊ ገጽ ያገኘነው መረጃ ያመለክታል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በወቅታዊ ዓለም አቀፋዊ አጉራዊ ቀጠና የሀገራዊ ጉዳዮች ላይ ለከፍተኛ መከላከያ ሰራዊት አመራሮች ማብራሪያ ሰጥተዋል። ዶክተር ጌዲዮን ጢሞቴዎስ በሀገሪቱ የመጣውን ለውጥ ተከትሎ የተመዘገቡ ሁለንተናዊ ድሎችን ሳንዘናጋ ለበለጠ ድል መትጋት ይገባል ብለዋል። ታላቁን የህዳሴ ግድብ በከፍተኛ ፈተናዎች ውስጥ ገብተን በማጠናቀቅ ሀገርና ሕዝብን አንገት ከማስደፋት ለመዳን የተቻለበትንን የጠላቶቻችንን የተቀናጀ ሴራ የከሸፈበትንም አንዱ ማሳያ ነው ሲሉ ተናግረዋል። ሀገራዊ ኢኮኖሚያችን ፈተናዎችን በመቋቋም በከፍተኛ ሁኔታ ማድረጉንም ዓለም አቀፋዊና አገራዊ መረጃዎችን በማጣቀስ አብራርተዋል። ባለፉት ዓመታት ብዙ ሀገራት በዲፕሎማሲ መስክ በትብብር ለመስራት ፈቃደኝነታቸውን ማሳየታቸውንና ይህንን በጎ እድል በመጠቀም የብሔራዊ ጥቅማችንን ለማሳካት ጥረት እየተደረገ እንደሚገኝም ሚኒስትሩ ጠቁሟል። ኢትዮጵያ ብሔራዊ ጥቅምን ለማረጋገጥና የባህር በር ተጠቃሚ ለመሆን የቀረበው ጥያቄ በዓለም አቀፋዊ ማህበረሰብ ፍትሐዊ አጀንዳ ሆኖ መያዙንም ገልጿል። ተወላዋጭና ኢ ተገማች በሆነው ዓለም አቀፋዊና ቀጠናዊ እንቅስቃሴ ያለንን ሁለንተናዊ ዝግጁነት በማረጋገጥ የተለያዩ ስልቶችን በመንደፍ ተጋላጭነታችን ለመቀነስ ስራዎች እየተሰሩ እንደሚገኙም አመልክቷል። በተከተልነው የሰላም ስምምነት የጸና ወታደራዊ ድል ተመዝግበዋል ያሉት ዶክተር ጌዲዮን ጢሞቴዎስ የሚያጋጥሙ ውስጣዊ ችግሮችን በሰላምና በይቅርታ በመፍታት በሀገርና በሕዝብ ላይ የሚደርሰውን ጥፋት ለመቀነስ መንግስት እየወሰደ ያለው በሳል እርምጃ ከፍተኛ ውጤት ማስመዝገቡንም ተናግረዋል። አዳዲስ ፈጠራና ፍጥነትን እንዲሁም ሀብትን በማቀናጀት የወባ ስርጭትን ለመግታት እየተሰራ መሆኑን የጤና ሚኒስትሩ የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ ገለጹ። ዓለም አቀፍ የወባ ቀንን ለ18ኛ ጊዜ አዳዲስ ፈጠራዎችና ሀብትን በማቀናጀት በሁሉም አቀፍ ቅንጅት ወባ ንግታ በሚል መሪ ሀሳብ በጅማ ከተማ እየተከበረ ይገኛል። የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ በዚህ ወቅት እንደገለጹት አዳዲስ ፈጠራና ፍጥነት እንዲሁም ሀብትን ማቀናጀት የወባ ስርጭትን ለመግታት እየተሰራ ነው ብለዋል። የኦሮሚያ ክልል ጤና ቢሮ ኃላፊ ፕሮፌሰር ነፃነት ወርቅነህ በበኩላቸው በክልሉ በተያዘው በጀት ዓመትም በወባ የሚያዙ ሰዎች ቁጥር መቀነስ መቻሉን ገልጸዋል። በክልሉ በበጀት ዓመቱ 8 ሚሊዮን የወባ መከላከያ ጎበር ተጋላጭ ለሆኑ አካባቢዎች መሰራጨቱንና የወባ ስርጭት 80 በመቶ መቀነስ መቻሉን ተናግሯል። በመርሃ ግብሩ ላይ የወባ በሽታ ስርጭትን በዓለም አቀፍ ደረጃም አሳሳቢ የሆነ መምጣቱን ተመላክቷል። በቅሊንጦ ፋርማቲካል ልዩ ኢኮኖሚ ዞን በተመሰረተ የህክምና ተኪ ምርት ከውጭ ለግዢ የሚወጣውን 14 ሚሊዮን ዶላር ማዳን መቻሉን ተገለጸ። በቅሊንጦ ልዩ ኢኮኖሚ ዞን ስራ አስኪያጅ ቶለሳ አበዳዳ በልዩ ኢኮኖሚ ዞን 23 ኩባንያዎች የለማ መሬትና መሰረተ ልማት እንደቀረበላቸው ገልጸዋል። ከእነዚህም ውስጥም ሁለት ኩባንያዎች ወደ ስራ መገብተው ምርታቸውን ለሀገር ውስጥ ገበያ እያቀረቡ እንደሆነ ተናግረዋል። ይህም የህክምና መሳሪያዎችን ከውጭ ሲገቡ በነበረበት ጊዜ የወጣ የነበረውን 14 ሚሊዮን ዶላር ማዳን መስቻሉንም ጠቁሟል። በቅሊንጦ ፋርማቲካል ልዩ ኢኮኖሚ ዞን ከአንድ መስኮት አገልግሎት ባሻገር የተለያዩ ማበረታቻዎች መኖራቸውንም አመልክተዋል። ከሀረሪ ክልል ቴሌቪዥን ለተው የነበሩን ዜናዎች የተካተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ሀይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ የሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው፣ የኔም በዚህ ያበቃው። ጤና ይስጥልኝ።